ካሌብ ሚስት የተመታችብኝ ብሎ ከአባባና ከትሁት ላይ እየዘለለ ነበረ። ትሁትም እንግዲህ ቴናን ልክ አስገብታታለች። አባባ ከመጀመሪያ ጀምረው የቴናን ክፋት ስለሚያውቁ ትሁት ከተደበቀችበት እንድታመልጥ ረድተዋታል ማለት ነው። እንግዲህ ካመለጠች በኋላም ስሁት ቲናን መቀጥቀጥ እንደምትፈልግ ለአባባ ስትነግራቸው አባባም እንደፈለግሽ አድርጊ፣ ይገባታል በማለት ፍቃድ ሰጥተዋታል ማለት ነው። ከዛ በፊት ግን ሂድና ምሳሽን በልጠች ነኝ ከዛ በኋላ የፈለግሽውን ነገር አድርጌ፣ ብለው እንግዲህ ዛሬ ቲና በአባባ ፍቃድ ነው የተቀጠቀጠችው። ዘውትም እንግዲህ ቲናን ይዛ ስትቀጠቅጣት ሰራተኛ በመሆኔ ብትነቂኝም፣ ነገር ግን እኔ ከአንቺ አላንስም። ነገሮችን በትግስት ልለፋቸው ብዬ እንጂ አንቺ ማን ስለሆንሽ ነው እኔን እንደዚህ የምታደርጊ? በማለት ልኳን አስገብታታለች ማለት ነው። ቀጠቀጠቻት። ቲና መቀጥቀጥ የሚገባት ሰው ናት እንግዲህ ካሌብም ከመጣበት ቦታ መጥቶ እኔ ካሌብ ግን የሆነ ችግር አለበት ማለት ያው ቴና እንግዲህ በጣም ብዙ ነገር እያደረገችን ነው። ከሱ በላይ ራሱ ወንድ ይዛ እያደረች እርጉዝ ነች እኮ ትሁት፣ እጇን ማንሳት በፍጹም የለባትም ሰራተኛ ነች እኮ እያለ እየተከራከረላት ነበረ። ማለት ትሁትም ይሄ ነገር አበሳጭቷታል። እንዴት ከላይ ላይ የማገጠች ለእሷ እንዴት ይከራከራል በማለት በጣም አናዷታል ማለት ነው። እውነትም ያናዳለ እርግዝናዋም ውሸት ነው። ከአንተ በላይ ወንድ ይዛ የመጣች ሴትዮ እርጉዝ ነኝ ብትል ታምናታለ ወይ በማለት አባባ ቢጠይቁትም ቢሆንም ትሁት መማታት አልነበረባት በማለት እንግዲህ ለቲና እየአሽቀበጠ ይገኛል። ሲጀመር ቲና እርጉዝም አይደለችም፣ ከመጀመሪያ ለራሷ ለታርጌቷ የተጠቀመችበት እንጂ እርጉዝ ነኝ በማለት እርግዝናዋን ተጠቅማ እንግዲህ ብዙ ነገሮችን ለማድረግ ቤቱንም ለመዝረፍ ያሰበች ሰው ናት። ካሌብ ግን አሁኑ ታውጉሯል። አባቱን ካላጠፋች ወይም የሆነ ነገር ካላጎደለች ቲናን የሚያቃት አይመስልም በዚህ ጉዳይ ላይ ዳኒም እንግዲህ የራስሽ ጉዳይ በማለት ጥሏት ሄዷል ማለት ነው እኔ ተይ ብዬሽ ነበር እንደዚህ አይነት ነገሮችን እንዳታደርጊ ነገር ግን አንቺ ሁሉንም ነገር በግልሽ ነው ማድረግ የምትፈልጊው በማለት እኔ አያገባኝም ብሎ ጥሏት ሄዷል እንግዲህ ለትሁትም የነገራት ሚስጥር አለ የሚወዳት ፍቅረኛ እንዳለችውና ግን ገንዘብ እንደሚፈልግ ነግሯታል ማለት ነው ለትሁት ትሁትም እንግዲህ ለዳኔ ምንም አምስት ሳንቲም እንደማያገኝና ሰርቶ መለወጥ እንደሚችል እየነገረችው ነበረ። እንግዲህ ትውትም ከዛ ቤት እሄዳለሁ እኔ አልቀመጥም በማለት ተነስታ ነበረ። ነገር ግን ከዛ ቤት